ደናስልም ኢቲቪ 57 ከኢትዮጵያ ቴሌቪዥን በምዕራፍ ሁለት የዜና ወጃችን ተመልሰናል። የቢዝነስና የስፖርት ዘገባዎችንም አካተናል። አርእስተ ዜናው እናስቀድማለን። በአማራ ክልል መንግሥትና በአማራ ፋኖ ሕዝባዊ ድርጅት አፋሕድ መካከል ዘላቂ የሰላም ስምምነት ተፈረመ። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻሻያ ረቂቅ አዋጅ ጸደቀ። የውጭ ዜና፣ የሩሲያው ፕሬዚደንት ቭላዲሚር ፑቲን ወደ ህንድ አቀኑ። ከዜናዎቹ ጋር ሰለሞን ጡ መልሳ ነኝ። አብራችሁን ቆዩ። እኛ ጨክነን የያዝነውን መልካም ሀሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሽቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል ስንዴ ያሸልሟል! አብዛኛው የእኛ ኢኒሽቲቭዎች በዓለም አቀፍ ደረጃ ሬኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከይና ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሀሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ወደ ቀዳሚው ዜናችን ተሻግረናል። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ጋር ተወያዩ። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት ውይይቱ በፈረንጆቹ 27 አፍሪካን በሚገባ የሚወክል ኮፕ 32 በማዘጋጀት ረገድ በጋራ ስለሚከወኑ ተግባራት ትኩረት ማድረጉንም ጠቅሰዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ብሎም ዋና ጸሐፊው ከቡድናቸው ጋር በመሆን ኮፕ 3 ለማሳወለ ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ ተማመናለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በጽሁፋቸው አስፍረዋል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች መዝገባና የምርጫ ስነ ምግባር ምግባር ማሻሻያ ረቂቅ አዋጅ ጸደቀ። የ2018 ሀገራዊ ምርጫን ፖለቲካዊና ዲሞክራሲያዊ ስነ ምህዳር ለማስፋት የፖለቲካ ፓርቲዎች በተደጋጋሚ ለሚያነሷቸው ጥያቄዎች ማሻሻያው ምላሽ የሚሰጥ ነው። ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሶስተኛ መደበኛ ስብሰባ የተለያዩ ረቂቅ አዋጆችንና ሹመቶችን በማጽደቅ ተጠናቋል። ሞላ ለማየው ዝርዝር አለው። የህዝብ ተወካዮች ምክር ቤት በዛሬው ሶስተኛ መደበኛ ስብሰባ ሶስት ረቂቅ አዋጆችን የውሳኔ ሀሳብ መርምሮ በሙሉ ድምፅ አጽድቋል። ምክር ቤቱ በቀዳሚነት የተመለከተው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻሻያ ረቂቅ አዋጅ ሲሆን የውሳኔ ሀሳቡ ላይ ማሻሻያዎች መደረጉን የምክር ቤቱ አፈ ጉባኤ ታገሰ ጫፎ ገልጸዋል። በምርጫው ለመወዳደር ፍላጎት እንዳላቸው የሚገልጹ ፓርቲዎች በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በኩል በተደጋጋሚ ጊዜ የድጋፍ ፊርማ ለማሰባሰብ በቂ ጊዜ ባለመኖሩ የድጋፍ ፊርማ ለማሰባሰብ እንደሚቸገሩ በመግለጽ የድጋፍ ፊርማ ማሰባሰብ አስመልክቶ የተደነገጉ አንቀጽ እንዲታገድ በጽሑፍ ጥያቄ አቅርበዋል። የፖለቲካ ፓርቲዎች ይህን ጥያቄ እያቀረቡ ባሉበት ሁኔታ የድጋፍ ፊርማ ማሰባሰብ ተጓራ ይደረግ ቢባል በምርጫ የሚወዳደሩ እና የሚሳተፉ የፖለቲካ ፓርቲዎችን ሁኔታ የሚጎዳ በመሆኑ ይህን ማስቀረት አስፈላጊ ስለሆነ አዋጁን ማሻሻል አስፈላጊ ሆኖ ተገኝቷል። የምክር ቤቱ አባላትም የ2018 ጠቅላላ ሀገራዊ ምርጫን ታሳቢ ባደረገ መልኩ የፖለቲካ ፓርቲዎችን ተሳትፎ ለማሳደግ የተደረገው ማሻሻያ ላይ ሀሳብ ሰጥተዋል። ቀደም ባሉት ጊዜያትም ምቹ ሁኔታዎች ስለሌሉ ቀሪ ቢደረግ የሚል ሀሳብም አስተያየትም ስናቀርብ ስለነበረ ያ እውነታ እንደ ሀገር ታይቶ ለሀገር በሚጠቅም መልኩ አሁን በተደረገው ማሻሻያ መልኩ ተሻሽሎ መቅረቡ በጣም ጠቃሚ ስለሆነ እኔም እንደ ምክር ቤት አባል የሚደግፈው ስለሆነ ብጸርቅ እላለሁ። አመሰግናለሁ። የጮች ድጋፍ ማሰባሰብ እንደተባለውም ሞሽኑ ላይ እንደቀረበው ጊዜ የሚጠይቅ ጉልበት የሚጠይቅ እና ብዙ ጥረት ማድረግን የሚጠይቅ በመሆኑ ምክንያት ይሄ ጉዳይ ልክ በ2013 ታግዶ እንደነበረው ታግዶ እንዲቆይ በተደጋጋሚ ጥያቄ አቅርበዋል። የጋራ ምክር ቤትም እንደተባለው በጽሑፍም እንዲሁም በምናረጋቸው ግንኙነትም የሚያነሳው ጉዳይ ነው። ስለሆነም ይህን ጉዳይ አግዶ ማቆየት ለምርጫው አስቻይ የሆነ ሁኔታ ከመፍጠር አንፃርም ዴሞክራሲያዊነቱን ከማስፋት አንፃርም እና በዚህ ምክንያት ለመወዳደር የተቸገሩ ፓርቲዎችን ወደ ምርጫው እንዲገቡም እድል የሚፈጥር እና በጣም ተገቢነት ያለው ስለሆነ ሞሽኑን የምክር ቤት አባላት ቢቀበሉትና ምክር ቤቱ የተሰጡ ሀሳቦችንና አስተያየቶችን እንዲሁም ማሻያዎችን ካዳመጠ በኋላ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻያ ረቂቅ አዋጅን በሙሉ ድምፅ አጽድቋል። ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ጓር አዋጅ ቁጥር 1162 ህዝበ 2011 ለማሻሻል የቀረበው ረቂቅ አዋጅ አዋጅ ቁጥር 1397 ህዝበ 2018 ሆኖ በሙሉ ድምፅ ጸድቋል። ሌላኛው ምክር ቤቱ የተመለከተው ሁለት የብድር ስምምነት ረቂቅ አዋጆች ሲሆኑ በኢትዮጵያና በዓለም አቀፍ የልማት ማበር የተደረጉ ስምምነቶች ናቸው። አንደኛው ለዘላቂና ንጹህ ኤነርጂ ተደራሽነት ማስፈጸሚያ ፕሮግራም የሚውል የብድር ስምምነት ረቂቅ አዋጅ ሲሆን፣ ሌላኛው ለምስራቅ አፍሪካ የክሎት ትራንስፎርሜሽንና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የብድር ስምምነት ረቂቅ አዋጅ ነው። በተጨማሪም ምክር ቤቱ በዛሬው መደበኛ ስብሰባ ሶስት የተለያዩ ሹመቶችን አጽድቋል። የግብርና ሚኒስትር አዲሱ አረጋ፣ የሰላም ሚኒስትር መሐመድ እንድሪስ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ቢናም ኤሮ ሲሆኑ በምክር ቤቱ የመንግሥት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የትምህርትና የሥራ ልምዳቸው በዝርዝር ቀርቦ ከተወያዩበት በኋላ በሙሉ ድምፅ ጸድቋል። ተሿሚዎችም በምክር ቤቱ ፊት ቃለ መሐላ ፈጽመዋል። ምክር ቤቱ ድንበር ተሻጋሪ ወንጀልን በጋራ ለመከላከል የሚያስችሉ አራት የተለያዩ ረቂቅ አዋጆችን መርምሮ ለዝርዝር እይታ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። የሕዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው የተመደቡትን የአቶ ቢኒያም ኤሮ ሹመትን አጽድቀዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ቢኒያም ኤሮም በምክር ቤቱ ፊት ቃለ መሐላ ፈጽመዋል። ከዚሁ ጋር ተያይዞ የትምህርትና የስራ ልምዳቸውን ሪፖርተራችን ሕይወት አበባ አዘጋጅተዋለች፣ እንደሚከተለው ይቀርባል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጠቅላይ ሚኒስትር አብይ አህመድ የተሾሙትን አቶ ቢኒያም ኤሮን ዋና ስራ አስፈጻሚ በማድረግ አዲስ ምዕራፍ ጀምሯል። የኢቢሲ ትልቁን የስራ ኃላፊነት ከመቀበላቸው በፊት አቶ ቢኒያም ኤሮ የሙያ ጉዟቸውን በትምህርት አዳብረዋል። የመጀመሪያ ዲግሪያቸውን ከጎንደር ዩኒቨርሲቲ አግኝተዋል። ሁለተኛ ዲግሪያቸውን ደግሞ በአዲስ አበባ ዩኒቨርሲቲ ሲያጠናቅቁ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ ያለውን የስራ ባህል የፈተሸ ጥናታዊ ጽሁፍ በማዘጋጀት ነበር። አቶ ቢኒያም ኤሮ የስራ ልምዳቸውን በተመለከተ በብሔራዊ መረጃና ደህንነት አገልግሎት የሰብአዊ ኢንቴሊጀንስ ኦፊሰር፣ በኢንፎርሜሽን መረብ አስተዳደር የሳይበር ሴኩሪቲ ኦፊሰር፣ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሳይበር ሚዲያ ኃላፊ፣ በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ጉዳዮች ተንታኝ እንዲሁም በኢፌድሪ ትምህርትና ስልጠና ባለስልጣን የትምህርት ማስረጃ ማረጋገጫና ተቋማት ቁጥጥር ምክትል ዋና ዳይሬክተር ሆነው አገልግለዋል። የአቶ ቢኒያም ኤሮ ሹመት በሕዝብ ተወካዮች ምክር ቤት በሚጸድቅበት ወቅት የምክር ቤት አባላት የትምህርት ዝግጅታቸውን ተቋማዊ አረዳዳቸውንና ከሚዲያ ጋር የተገናኘው የስራ ልምዳቸው ለቦታው ብቁ እንደሚያደርጋቸው ተናግረዋል። አቶ ቢኒያም ኤሮ የተማሩት ኦፍኮርስ ከጎንደር ዩኒቨርሲቲ በሳይኮሎጂ የተመረቁት ሳይኮሎጂስት ናቸው። ከዛ በኋላ ግን አብዛኛውን የስራ ልምዳቸው የሄደው ዘመኑ ያለንበት የዲጂታል ዘመን ነው። የኢንፎርሜሽን ቴክኖሎጂ ዘመን ነው። ሚዲያ ደግሞ በአብዛኛው በከፍተኛ ደረጃ ከኢንፎርሜሽን ጋር ነው የሚሄደው እና በሳይበር ሴኩሪቲ ኦፊሰር ሆነው ነው እዛው በብሮድካስቲንግ ኮርፖሬሽን ውስጥ ያገለገሉ። ቦታውን ያውቁታል። ለውጡን አብረው አካሂደዋል። ከዛ በኋላ ደግሞ በጠቅላይ ሚኒስትር ቢሮ በማህበራዊ ጉዳዮች አስተባባሪነት ሰርተዋል። ስለዚህ ሰፊ ልምድን በዛ ላይ ያካበቱ ስለሆነ ሶስቱም ተሿሚዎች በትክክል ታስቦበት ዘራይት ፐርሰን ኦን ዘ ራይት ፖዚሽን የተቀመጡ ስለሆነ ቢጸድቅላለሁ። አመሰግናለሁ። አቶ ቢኒያምም ከዚህ በፊት በሚዲያ ስራዎች እና በተለያዩ ኃላፊነቶች በሰሩባቸው ጊዜያት ውስጥ የሚጨበጥ ለውጥ ያመጡ፣ ለተመደቡ ስራ አዲስ ያልሆኑ፣ በትግል በስራ የተፈተኑ ስለሆነ የቀረበው ሹመት በጣም በትምህርት ዝግጅት በስራ ልምድ በሁሉም የተዘጋጀና እንዲያው ታስቦበት የተደረገ ስለሆነ ሹመቱን ከታላቅ አክብሮት ጋር ተቀብለን ብናጸድቆ የሚል ሃሳብ አለን። አመሰግናለሁ። እነዚህ አስተያየቶች ከተሰጡ በኋላ የአቶ ቢኒያም ኤሮ ሹመት በሕዝብ ተወካዮች ምክር ቤት አባላት በከፍተኛ ድምፅ ጸድቋል። አቶ ቢኒያምም የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ለማገልገል ቃለ መሀላ ፈጽመዋል። ስሙትን በዛሬ ዕለት በህዝብ ተወካዮች ምክር ቤት ቀርቤ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ የኢትዮጵያ ብሮድካስቲንግ ስራ አስፈጻሚ ለህገ መንግስቱ ታማኝ በመሆን ከህዝቡ ከሀገሪቱና የተጣለብኝን አላፊነት በቅንነት በታታሪነት እንዲሁም መሰረት በማድረግ መሰረት አቶ ቢኒያም ኤሮ ኢቢሲን መምራት ከጀመሩ በኋላ ሚዲያው በሀገራዊ እሳቤዎች በተለይም በብሔራዊ ጥቅሞች በህብረ ብሔራዊ አንድነትና በወል ትርክት ግንባታ ጠንካራና ቀጣይነት ያለው ሀገረ መንግስት ግንባታ በሁለንተናዊ ብልጽግና ላይ ያተኮሩ የዜና የዶክመንተሪ እና የፕሮግራም ስራዎች በሀገሪቱ ዋና ዋና የማክሮ ዘርፎች ላይ ያተኮሩ ስራዎችን በማሰራት የሀገሪቱን የእድገት ጉዞ ለማስቀጠል የሚያስችል ዘገባና የሪፎርም ተግባራትን በማከናወን ላይ ይገኛሉ። ለሁለንተና የብልጽግና ለሀገር ግት ብሎም ለህብረተሰብ ንቃተ ህሊና ሚዲያ ቁልፍ ሚና እንደሚጫወት የገለጹት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ቢንያም ኤሮ ብዝሃ ማንነትን ማዕከል ያደረገው ኢቢሲ በመደመር መንግስት ሳቤ የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ ስራዎችን እንደሚሰራ ተናግረዋል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ነባርና የሀገሪቱ ዋና ቁልፍ ሚዲያ ነው። ሚዲያ ደግሞ በሀገራችን ላይ በሁለንተናዊ ብልጽግና ስራ ላይ በሀገር እድገት ላይ በህብረተሰብ ንቃት ላይ ጉልህ ሚና ያለው ነው። ያን ከማድረግ አንጻር ሀገራችን አሁን የተከተለች ያለችውን እድገት መርህ ለማስቀጠል ኢቢሲ በብዙ መልኩ ብዙ ስራዎች ይጠበቅበታል። የጀመራቸው መልካም ነገሮች እያስቀጠልን፣ የነበሩ ጉለቶችን እየሞላን፣ ሀገራችን ህብረ ብሔራዊ አንድነት ተጠብቆ እንዲሁም ብሔራዊ ጥቅሞቿ እንዲከበሩ በብዙ መልኩ ደግሞ ያልተግባበንባቸው ሀገራዊ ጉዳዮችን ወደ መግባባት እንድንመጣ ገዥ ትርክት እንዲኖረን ከማድረግ አንጻር ከሁሉም በላይ ደግሞ የምን ጊዜም የህዝባችን መሻት የሆነው የእድገት ጉዳይን ሁለንተናዊ ብልጽግናን ከማረጋገጥ አንጻር እንደ መንግስት የተያዙ እቅዶችን ለማሳካት በቁልፍ በዋናነት ለመስራት እየተጋን ነው የምንገኘው። ተቋሙ በሁሉም መልኩ የህዝብን ድምጽም የሀገረ መንግስቱን ፍላጎትም ለማሟላት ሚዛኑን ጠብቆ ለመስራት መስራት እንዳለበት እናምናለን። ያለማድረግ በትጋት እየሰራን ነው። ሰፋፊ ሪፎርሞች ተጀምረዋል። እነዛን ወደ ዳራ ደርሰን ተቋሙ ካለበት ደረጃ ከፍ እንዲል እናደርጋለን። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሃድ መካከል ዘላቂ የሰላም ስምምነት ተፈረመ። ስምምነቱን የአማራ ክልል ርዕሰ መስተዳድር አረጋ ከበደ እና በአማራ ፋኖ ህዝባዊ ድርጅት አፋሃድ ካፒቴን ማስረሻ ሰጠ ፈርመዋል። ስምምነቱ መፈረሙን ተከትሎም የክልሉ ርዕሰ መስተዳድር አረጋ ከበደ በክልሉ ሰላምን የሚያመጣ ስምምነት መሆኑን ገልጸዋል። ከስምምነቱ የክልሉ ህዝብ መንግስት፣ እንደዚሁም ታጣቂ ሰዎቹ የሚያተርፉበት መሆኑንም ገልጸዋል። ርዕሰ መስተዳድሩ ከውይይት ይልቅ ጠመንጃን መርጠው ላሉ መንግስት ማናቸውንም ችግሮች በውይይት ለመፍታት ዝግጁ በመሆኑ ወደ ሰላማዊ መንገድ እንዲመጡ ጥሪ አቅርበዋል። በክልሉ ያሉ ታጣቂዎች ወደ ሰላም እንዲመጡ ህዝቡ ሲጠይቅ መቆየቱን ያነሱት ርዕሰ መስተዳድሩ የዛሬው ስምምነት ትልቅ እፎይታ የሚሰጥ ነው ብለዋል። በክልሉ የሚገኙ መዋቅሮች መንግስት የሰላም አቅጣጫን እንደሚከተል አውቀው እንዲተገብሩም ጠይቀዋል። በአማራ ፋኖ ህዝባዊ ድርጅት አፋሃድ በኩል ስምነቱን የፈረሙት ካፕቴን ማስረሻ ሰጤ የግጭት መቋጫው ውይይት መሆኑን ገልጸዋል። ሌሎች በጫካ የሚገኙ ወገኖች ይህንን ፈለግ እንዲከተሉና ችግሮቻቸውን በውይይት እንዲፈቱም ጥሪ አቅርበዋል። ከባዕዳንና ታሪካዊ ጠላቶች ጋር የሚደረግ ግንኙነት አጥፊ ነው ሲሉም ገልጸዋል። በዘላቂ የሰላም ስምነት ፊርማ ስነ ስርዓቱ ላይ የተገኙት የአፍሪካ ህብረት ኮሚሽን ምክትል ኮሚሽነር ሰልማ ሀዲድ በበኩላቸው ስምነቱ ለሌሎች ታጣቂዎችም የሰላም በርን የሚከፍት ነው ብለውታል። የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ በሪ በበኩላቸው ውሳኔው ታሪካዊና ጀግንነትን የሚጠይቅ ነው ብለውታል። ሌሎች ታጣቂዎችም ይህንን ሂደት እንዲቀላቀሉም ጠይቀዋል ጠይቀዋል። ባለፉት ጊዜያት በሁለቱ ወገኖች መካከል በአፍሪካ ህብረትና ኢጋድ በኩል ድርድሮች ሲካሄዱ እንደቆየ የተነገረ ሲሆን ስምነቱ ለአፍሪካዊ ችግሮች አፍሪካዊ መፍትሄ ለመስጠት የተያዘውን አካሄድ የሚያሳይ መሆኑም ተገልጿል። ከንቲባ አዳነች አበቤ በኢትዮጵያ የመጀመሪያ በሆነው የግንባታ ቴክኖሎጂ የሚሰሩ የ26 ሺህ የጋራ መኖሪያ ቤቶች ግንባታን አስጀመሩ። የብረት ውጤቶችን በመጠቀም የሚገነባው አዲሱ ቴክኖሎጂ በጥራትና ባጠረ ጊዜ የጋራ መኖሪያ ቤት ግንባታውን ለማጠናቀቅ እንደሚያስችል ከንቲባ አዳነች አበቤ ገልጸዋል። የመራደም ዝርዝር አለው። በዚህ ዓመት በመዲናዋ አዲስ አበባ ሊተገበሩ ከተያዙ ዋነኛ እቅዶች መካከል የመኖሪያ ቤቶችን አቅርቦት ለከተማዋ ነዋሪዎች ተደራሽ ማድረግ በቀዳሚነት ይጠቀሳል። ይህን የነዋሪዎችን የቤት አቅርቦት ተደራሽ በማድረግ ጥረት ውስጥም የጋራ መኖሪያ ቤትን በቴክኖሎጂ በመታገዝ ጭምር ወደ ግንባታ ተገብቷል። ከንቲባ አዳነች አቤቤ በከተማዋ የሚሆን በኢትዮጵያ የመጀመሪያ በሆነው ቴክኖሎጂ የሚገነቡ 260 የጋራ መኖሪያ ቤት ግንባታን በላፍቶ ሳይት አስጀምረዋል። የከተማ አስተዳደሩ በቤቶች ልማት ላይ በብርቱ ትጋት እየሰራ እንደሚገኝ የሚናገሩት ከንቲባ አዳነች አቤቤ ከተለመደው የግንባታ አሰራር በተጨማሪም የተለያዩ ቴክኖሎጂ በመጠቀም ቤቶችን ይገነባል ብለዋል። ከተማችን በተለመደው የግንባታ አሰራር ትገነባለች፣ በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ በፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ሲሚንቶን ሳይጠቀም በብረታ ብረት የሚገነባው ቴክኖሎጂው ከሌላው በተለየ የሰው ኃይልን የሚጠቀም በመሆኑ በግንባታ ወቅትም ለበርካቶች የስራ እድል መፍጠር እንደሚያስችልም ከንቲባዋ ጠቅሰዋል። ሳይቱ ላይ ፋብሪካው ያለበት የንፋስ ስልክ ትምህርት ቤት ላይ ሄደን አይ ተመልክተናል። እጅግ ፈጣን በሆነ ሁኔታ እንዴት ሊሰራ እንደሚችል ምርቶቹንም ጭምር በዛ ተመልክተናል። የአካባቢው ማህበረሰብ ለእናንተ ትልቅ የስራ እድል ነው ይዞ የመጣው ትልቅ ልማት ነው ይዞ የመጣው። ይሄ አካባቢ ለረዥም ጊዜ እንደዚህ ባዶ ሆኖ ኖሯል። ማንም በተለየ ሁኔታ አልተጠቀመበትም። ዛሬ ግን ስናለማው፣ ከምንም እና ከማንም በላይ እናንተ ተጠቃሚ ትሆናላችሁ። የብረት ውጤቶችን በመጠቀም የሚገነባው አዲሱ ቴክኖሎጂ ባጠረ ጊዜ የጋራ መኖሪያ ቤት ግንባታውን ለማጠናቀቅ ያስችላል ሲሉ የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ገልጸዋል። የመጀመሪያ የሆነው ኮልድ ፎርም ስቲል ቴክኖሎጂ የመጀመሪያውን ልዩ የጋልቫናይድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የሕንፃ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። የግንባታ ቴክኖሎጂውን ተግባራዊ የሚያደርገው የሌጋሲ ሆም ድርጅትም ቴክኖሎጂው ባደጉ ሀገራት ተግባራዊ እየተደረገ በመሆኑ ለአዲስ አበባም የቤቶች ልማት አማራጭ መፍትሄ ነው ብሏል። ይሄ ቴክኖሎጂ ኖርዝ አሜሪካ፣ ዩሮፕ የምንጠቀምበት ቴክኖሎጂ ነው። ሲቢንቶ ሳንጠቀም ሪባር ሳንጠቀም ብረቶችን በማጠፍ በፕላንት ውስጥ በማስኬድ ቤቶችንና ኮንስትራክሽን መስራት ነው። በከተማ አስተዳደሩ ሙሉ በጀት የሚሰራው 26000 የጋራ መኖሪያ ቤት ፕሮጀክቱ ቴክኖሎጂውን ያመጣው የሌጋሲ ሆም ድርጅት ደግሞ በኮንትራትነት ይሰራል። የኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ወደ ህንድ አቀኑ። በዩክሬን ጦርነት ምክንያት ብዙም የውጭ ሀገር ጉዞ የማያደርጉት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ህንድ ነው ኒውዲሊን የገቡት። ፕሬዚዳንቱ በህንድ የሩሲያ ህንድ የቢዝነስ ፎረም እንደሚታደሙም የመገናኛ ብዙኃን ዘግቧል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ቭላድሚር ፑቲን በመከላያ ትብብር የኃይል አቅርቦት እንደዚሁም የሁለቱን አገራት ግንኙነት ስትራቴጂካዊ ደረጃ ለማድረስ ውይይት እንደሚያደርጉም ይጠበቃል ሲል ቲያርቲ ወርልድ ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ህንድ ከሩሲያ ነዳጅ መግዛት ለማቆም ተስማምታለች ቢሉም በህንድ በኩል ግን ተጨማሪ መጠን ያለው ነዳጅ ከሩሲያ ለመግዛት ስምነት ለማድረግ መዘጋጀቷ ተገልጿል። ይህም በአሜሪካና ደጋፊዎቿም ቅሬታ መፍጠሩ አይቀሬ ስለመሆኑም ተነስቷል። ህንድ በቀጣይ ዓመት የብሪክስ ቤሎሩስ ፕሬዝዳንት ሆና በምታሳለፋቸው ውሳኔዎች ሩሲያ አጋር ሆናም እንድትቀጥል ፍላጎት እንዳለ በዘገባው ተመልክቷል። ፑቲን በህንድ የሁለት ቀን የጉብኝት ጊዜ እንደሚኖራቸው ይጠበቃል ሲሉ ቲአርቲ ወርልድና ቢቢሲ ዘግበዋል።